ስራው ስለ ሀገር ወገን የሚጠቅን እንበለው እንጂ ሚሽሽን አያውቅም ልናገር ስራንተ ጀግናው ወንድነት ግን እንደ ነበልዋሉ የታንነት ሚዛን ሰማሁኝ ሰማው በእውነት መንገድ ቆመት

የሸዋ ዝምታ ሁሌም እውነት አለ። ወደ ሸዋ መጣ ጠላት፣ እራንቦ ሳነሳ ትዝ አለኝ የባሹ፣ በህዝብ ትግል ላይ በህዝብ ሜዳ ላይ የሰው እንባባሹ አየሁት። ሸርነት አሰፋ እንዴት ነው ያጀግና በወጣትነቱ አማራን ያቀና የሸው ለመልባል ሸርነት አሰፋ አዋራ ቀጥሏል ትግሉን እያሰፋ ተራራው አነወ መስኩም አማረበት የራንቦ ከፍለ ጦር ነበልባሉ ፋኖ የሚራምድበት ያመነ መሰለኝ እራምቦ መሰለኝ የተራመደበት ጀግና የወደቀ ጀግና እየተነሳ የጎንደሩ ነብር ማክሬል አይረሳ። ነሱን እየሰጠ ነሱን እየሰጠ አካሉን አብሱሎ ጎጃምና ጎንደር ከሸዋ እስከ ወሎ ነፍጠኛው አማራ ይኖራል ተከብሮ የሀገር የወገን ሰላም አስከብሮ ዘመቻ መሪዎች ምን ተጠራሩ? ቸርነት አሰፋ፣ ያጌትነት ሞገስ ወጡ እየፎከሩ ለአማራ ነፃነት ወገንን ያኮሩ። ዘመቻ ማንን ምራ ብላችሁ ካላችሁ ጌትነትን ጥሩት ፈሩን ያሳያችሁ። ከፊትና ኋላ ተሽቀዳድ መሄዱ ተማ ደረሳቸው ቀናቸው መንገዱ አባሉ ጠስተታል ምንድነው ነገሩ? ስለ ሺ ሙሉ ነው የታለ ከጦሩ ሻለቃ ስለ ሺ አንበሳይ፣ አንበሳይ ለወገን መድኃኒት ለጠላት አበሳይ። በየነ መሸሻ፣ በየነ መሸሻ የለም እንደ ዛሬ ውሎ እንዴት ነበር ንገረኝ አጅሬ። ምሽግን አይዞን ቆመ ቆሞ ይተኩሳል የወገኑን ህመም ቁስል ያስታውሳል። ሸዋ ተሾመ ልክ እንደ ስሙ አላማው ሰፊ ባንጋን አይወድም አፍሮ ገራፊ ደደነኛ ለትግሉ መረረኝ ወጣና ቀረ ተጓደኞቹ መሀል ሰውግን ኤፍሬም መኮንን አንተ

አለት ንጋቱ በአንድ እንመካከር ቢበጅም ባበጅም ይሄ ሁሉ መሪሁ ይሄ ሁሉ መሪ የራባ ደለመይ ጀግና የሚለቅመው ብቻውን እንዳይሆን አስቦ ይሆን አየት ትሕትና አየት ትሕትና ሁሉ የታደለው ያንን ወንድነቱ ወዴት አደረሰው ያደሰው ፍቃዴ እንዴት ነው መንገዱ ጌት ደግላቸው ሁሉም ተላገዱ የቅኝት መሐንዲስ ወጠር ያለው ምን ቀን ጎደለና ምን ቀን ጎደለና በዚህ በኩል መራራ መራራ ላይ

ይኸ ሁሉ ዘመን በአንድነት ኖረናል። አዘንን ደስታውን እኩል ተካፍለናል። ዛሬ ለምንድን ነው? ዛሬ ለምንድነው የተጨቃገን ነው ሰርተን ሰርተን እንዳንኖር መንገድ የተዘጋው ተምረን ስራ የለም ተምረን ለመቀጠር ቅጥሩ በጣም ባለውም ጽዳትን ማንገባ እሱም በዘመድ ነው። ዘንባባ ሲከበር ዘንባባ ሲከበር ሰው በርከሱ ምን ነው ህዝብ እያለቀሰ ኮሪደር ይሠራል ህዝብ እየተራበ ከተማ ያጠዳል። ለስልጣኔማ ከአማራ ማናውቃል ቃል ለስልጣኔማ ከአማራ ማናውቃል ስለዳምጣችን ምስክር ነው።